ዲፓርትመንቶች ኮርስ የራሳቸውን ኮርስ ያዘጋጃሉ። ኢሜይልን አክቲቬት ካደረገ በኋላ ነው ወደዚህኛው ፔጅ መምጣት የሚችለው። አርቲፊሻል ኢንተለጀንስ፣ የኦንላይን ለርኒንግ ሲባል የለመድ ነው። ከትራዲሽናል ለርኒንግ ወጣ ያለ ነው። ዳታ አናሊሲስ ፕሮሰስ። አሁን ላይ ቀጣሪዎች ምንድን ነው የሚፈልጉት? ወደ ዲጂታል ወርልድ እየመጣን ነው። ቴክኖሎጂ መማርና መጠቀም የተለያየ ነው። የሐዋሳ ዩኒቨርሲቲ ግቢ የከፍተኛ ትምህርት ተቋማት ትውልድን በእውቀት ማነጽ፣ ችግር ፈቺ ምርምሮችን መስራት ዘመናት የተሻገረ ተልዕኮ ነው። እውቀትን መቅረጽ፣ አእምሮን ማስፋት በሺዎች ለሚቆጠሩ ወጣቶች ከቤተሰብ እቅፍ ወጥተው የራሳቸውን ሕልም የሚያሳድዱበት የተስፋቸው ማዕከልም ጭምር ነው። በሃያ አንደኛው ክፍለ ዘመን የትምህርት ዓለም የለውጥ ንፋስ እየነፈሰ ነው። ዓለም በአራተኛው የኢንዱስትሪ አብዮት ስትመራ ቴክኖሎጂ የቅንጦት ሳይሆን የኑሮ መሰረት ሆኗል። በዚህ እውነታ ውስጥ ትምህርት በክፍል ውስጥ በጥቁር ሰሌዳ ብቻ ተወስኖ ሊቀጥል አይችልም። ሐዋሳ ዩኒቨርሲቲ ይህንን ዘመኑን የዋጀ አካሄድን ተቀብሏል። ከመሰረታዊ የማስተማር ዘዴ ባሻገር ተግባር ተኮር በማድረግ ለተማሪዎቹና ለመምህራኑ የወደፊቱን ጊዜ የሚሻገሩበትን ዲጂታል ድልድይ መገንባት ጀምሯል። የዲጂታል ክህሎት ፈተና መረጃን ከሰፊው የበይነ መረብ ቋት ውስጥ በመፈለግ ሀሳብን በዘመናዊ መንገድ አደራጅቶ ማቅረብ፣ ከዓለም ጋር በቴክኖሎጂ መገናኘት ለአንዳንዶች ትልቅ ፈተና ሊሆን ይችላል። ዩኒቨርሲቲው ይህንን ለማቅለል ተማሪዎች ከመደበኛ ትምህርታቸው ጋር ከመታገላቸው በፊት የዲጂታል መሳሪያዎቻቸውን እንዲጠቀሙ እድል ፈጥሯል። የኢለርኒንግ አገልግሎት እንደ ሐዋሳ ዩኒቨርሲቲ ቆየት ያለ ፕራክቲስ አለ ነገር ግን በተደራጀ መልኩ ሁሉንም ማቀፍ አልነበረም። አሁን በተለይ ኮቪድ ከተነሳ ጊዜ በኋላ መማር ማስተማሩን በቴክኖሎጂ መደገፍ የግዴታ እየሆነ መጣ። ከዚህ አንጻር የትምህርት ሚኒስቴር ከአጋር አካላት ጋር በመሆን ኢ-ለርኒንግ ፎር ስትሬንግዘኒንግ ሃየር ኤጁኬሽን የሚል አንድ ፕሮግራም ነበረው። በዚህ ፕሮግራም መልቲሚዲያ ስቱዲዮ ለተወሰኑ ዩኒቨርሲቲዎች እና የመምህራኖችን አቅም ግንባታ ማሳደግ ተማሪዎችም ዲጂታሊ እንዴት ይማራሉ የሚለውን በአጠቃላይ በመርሃ ግብር መልኩ ከትምህርት ሚኒስቴር ተደራጅቶ ሁሉም ዩኒቨርሲቲዎች የመንግስት ዩኒቨርሲቲዎችም በአንዳንዱ ኢኒሽቲቮችም የግል የከፍተኛ ትምህርት ተቋማትን ማጠቃለል ስራ እየተሰራ ይገኛል። በዚህ መልኩ ወደ ሐዋሳ ዩኒቨርሲቲ ከ2023 በፈረንጆቹ አቆጣጠር በሙሉ ትግበራ መልኩ እየተሰራ ይገኛል። እንኳን ወደ ሐዋሳ ዩኒቨርሲቲ ማልቲሚዲያ ስቱዲዮ በሰላም መጣችሁ። እንደሚታወቀው ዩኒቨርሲቲያችን ሀገራችን ውስጥ ካሉ ጥቂት ዩኒቨርሲቲዎች በልዩነት ይህን የመሰለ ስማርት ስቱዲዮ ከተገነባላቸው ተቋም አንዱ ነው። በዩኒቨርሲቲው ድረገጽ ላይ የተዘጋጀው ይህ ኦንላይን ትምህርት ወደ ራስ መተማመን የሚደረግ ጉዞ ነው። እነዚህ ተማሪዎች በራሳቸው ፍጥነት በሚመቻቸው ሰዓት ለወደፊት የትምህርት ህይወታቸው ወሳኝ የሆነውን ክህሎት ይገበያሉ። እንደ ዩኒቨርሲቲ እየተጠቀምንበት ያለው መንገድ ለሁሉም ተማሪ እኩል የሆነ አክሰስ እንዲኖር ተማሪዎች ወደ ዩኒቨርሲቲያችን ተመድበው በሚመጡበት ጊዜ የመጀመሪያ ሁለት ሳምንታት ኮርሶችን በራሳችን ላብራቶሪ፣ ኢንተርኔት ያለው በቂ ኮምፒውተር ያሉን እዛ ውስጥ ለሁሉም ተማሪ እኩል እንዲሰለጥኑ ነው የምናደርገው። ስለዚህ ተማሪዎች በራሳቸው ዲቫይስ ወይም ደግሞ በራሳቸው እቃ ሳይሆን የሚሰለጥኑ ዩኒቨርሲቲው ይህንን ኮርስ እንዲወስዱ ያደርጋል። ያን በተጨማሪ ኮርስ መውሰድ ብቻ ሳይሆን የዲጂታል ክውልታቸውም ይጨምራል ማለት ነው። የኦንላይን ትምህርት የትምህርት ተደራሽነትን በማስፋት የብዙዎችን ህልም እውን የማድረግ አቅም አለው። ኢለርኒንግ በቀላሉ በቪዲዮ ኮንፈረንስ መገናኛ ብቻ አይደለም። ይልቁንም የመማር ማስተማር ሂደቱን በቴክኖሎጂ የሚያግዝ የትምህርት ቁሳቁሶችን በቀላሉ ተደራሽ የሚያደርግና የተማሪዎችን ክትትል የሚያሳልጥ ሰፊ ስርዓት ነው። በተለይም በሀገራችን የኮቪድ-19 ወረርሽኝ ይህን ሽግግር ከቅንጦት ወደ አስፈላጊነት ቀይሮታል። ሶ እዚህ ስቱዲዮ ላይ በአንዳንድ ስራዎችን እንሰራለን። ለምሳሌ የኮርስ ዴቨሎፕመንት ፍሎዎችን ወይ ደግሞ ከሂደቶችን ከኮምፒውተር ሳይንስ ለምሳሌ ከዲፓርትመንት ብንነሳ ዲፓርትመንቶች ኮርስ የራሳቸውን ኮርስ ያዘጋጃሉ። ሶ ኮርሶች ያዘጋጁና ለመምህሮቻቸው ይሰጣሉ ይህን ኮርስ ይሰራ ብሎ ማለት ነው። ሶ አስተማሪዎቹ ምንድነው የሚያደርጉት? ከዲፓርትመንት ይጀምሩና በዲፓርትመንት አጸድቀው ወደ ኢንስትራክሽናል ዲዛይነርም ይባላል እነሱን ሰፖርት የሚያደርጉ ሰዎች ናቸው ያሉት። እነሱ ሰፖርት የሚያደርጉ ሰዎች ጋ ሄዳሉ። አብሮ ከነሱ ጋር እየሰሩ ይቆያሉ ማለት ነው ኮርሱን። ያንን ስቴፖችን ከሰሩ በኋላ ወደኛ ሲመጡ በሪኩዌስት ይመጣሉ፣ ይጠይቁናል። ከዛ በኋላ ምንድነው ስክሪፕታቸውን ይዞ ይመጣሉ ማለት ነው ያዘጋጁትን። ከኢንስትራክሽናል ዲዛይነሩ ጋር አብሮ ሲመጡ ምንድነው የምናደርገው እኛ ስክሪፕታቸውን እናያለን። ከዛ እዚህ የሚያስፈልጉ ነገሮችን የሚዲያ ታይፖችን እንለያለን፣ አብረን ማለት ነው አይደንቲፋይ እናደርጋለን። ምን ምንድን ነገሮች ናቸው የሚያስፈልጉት? ቪዲዮ ብቻ ነው የሚያስፈልገው? ግራፊክስ ያስፈልጋቸዋል? እኔ አኒሜሽን ካስፈልጋቸው ከእነሱ ጋር ቁጭ ብለን ዲስከስ አድርገን እሱን እንለይና በተራቸው መሰረት ገብቶ እዚህ ቀረጻ እንዲያደርጉ እናደርጋለን ማለት ነው። ለርኒንግ ማኔጅመንት ሲስተም ሶፍትዌር አለ መማሪያ ማለት ነው። ሶ እዛ ላይ ይሄድና መጀመሪያ ቴስት ይደረጋል። አፕሎድ ለመደረግ ይሞክራል። ሲስተም አድሚን አለን የራሳችን። ሲስተም አድሚኑ አፕሎድ ያደርገዋል። እየሞከረው ምን ያደርጋል እንደ ፓይለት ቴስት ወይ ደግሞ ለስድስት ወር ሊሆን ይችላል፣ ለአራት ወር ሊሆን ይችላል። ቅድመ ሙከራ ይደረግና ሪቪው ይደረጋል። ወይ ደግሞ በአድሚኑ እንዲታይ ይችላል ወይ ደግሞ በዛ ኤሪያ ላይ ባሉ በኤክስፐርቶች እንዲታይ ይደረግና ኮሜንቶች ካሉ ተሰብስቦ እንደገና እዚህ የምናስተካክለው ነገር ካለ ይስተካከላል። ስለዚህ የራሳችን ሲስተም አለ እሱ ሲስተም ላይ አፕሎድ ይደረጋል ማለት ነው። ወደ ሐዋሳ ዩኒቨርሲቲ ዌብሳይት መጥተው ያቺ በኦንላይን ኮርስ እንዴት መውሰድ እንዳለባቸው ለማሳየት ያክል የመጀመሪያ ማወቅ ያለባቸው ኮርስስ ኤችዩ ዶት ኢዲዩ ዶት ኢት የሚባለውን ዩአርኤል ነው። ይሄ ዩአርኤል ተጠቅመው ኮርሶችን ማግኘት ይችላሉ። ኢሜይልና ፓስዋርድ አንድ ተማሪ ይሰጠዋል። ልክ ኢሜይልና ፓስዋርድ ከሰጠ በኋላ ኢሜይልን አክቲቬት ካደረገ በኋላ ነው ወደዝኛ ፔጅ መምጣት የሚችለው። ሶ እዚ ጋር መጀመሪያ ጊዜ ሲመጣ ሁለት ኦፕሽን ነው ያለው ሎግን ማድረግ እና ረጅስተር ማድረግ ነው ያለበት። ስለዚህ የመጀመሪያው ረጅስተር ማድረግ ይጠበቅበታል። ተማሪው ረጅስተር የሚለውበትን ክሊክ በሚደረግበት ሰዓት ኮንፊርም ማድረግ ይጠበቅበታል። ድጋሚ ይህንን ፔጅ አንብቦ ከዛ በኋላ አይ አግሪ ቱ ዘ ተርምስ ኦፍ ሰርቪስ የሚለውን ቸክ ካደረገ በኋላ ስታርት ይላል ማለት ነው። ልክ ይህንን አክቲቬት ካደረገ በኋላ ሌላ ጊዜ ሎጊን በማለት ኮርሶችን ማግኘት ይችላል ማለት ነው። ሶ ለሁለተኛ ጊዜ ደግሞ በሌላ ጊዜ ሎጊን ሬጅስተር ካደረገ በኋላ ሎጊን ወደሚለው በተመጠን ወደ ሲስተሙ እንዲገቡ ይደረጋል ማለት ነው። እዚህ ጋር ኢሜይላቸው ያስገባሉ ሳይኔን ይሄ ይመስላል። የሐዋሳ ዩኒቨርሲቲ ኦንላይን ኮርሶችን መውሰድ የሚቻልበት ፕላትፎርም። እዚኛው ለ ለተማሪ የሚሰጡ ኮርሶች እዚህ ውስጥ ስቱደንት በሚለው ታብ ላይ ይገኛሉ። ሶ ከዚህ ውስጥ ደግሞ ሁለት ነገር ይኖራል። ማይ ኮርስስ የሚለው ከረንትሊ የሚወስዱት ኮርስ የሚያገኙበት ቦታ ሲሆን፣ ኦፕን ኢንሮልመንት ካታሎግ የሚለው ቦታ ላይ መጥተው ተማሪዎቹ አዲስ ኮርስ መመዝገብ ሲፈልጉ እዚህ ውስጥ ገብተው ያገኛሉ ማለት ነው። ኦፕን ኢንሮልመንት ካታሎግ ገብተው እዚህ ውስጥ ሪኳየርድ የሆኑ ኮርሶችና ወይም ደግሞ ተማሪዎች እንዲወስዷቸው አስገዳጅ የሚገደዱበትና ኦፕሽናል የሆኑ ኮርሶችን ያሉበት ቦታ ነው። ይሄኛው ኦፕን ኢንሮልመንት ካታሎግ እዚህ ተመዝግበው ይህን ኮርስ መማር ይችላሉ። ሶ አንድ ተማሪ ይህን ኮርስ እነዚህ ኮርስ ኮንተንት አለ። እነዚህ ሴኮንሻሊ ወይም ደግሞ አንዱ እየጨረሱ ኮርስ መውሰድ ይችላሉ። የዚህ ዲጂታል ለውጥ ማዕበል ተዋናዮች ተማሪዎች ብቻ አይደሉም። የእውቀት ችቦን የሚሸከሙት የአእምሮ አርክቴክቶቹ መምህራንም የጉዞ ወሳኝ አካል ናቸው። የኦንላይን ለርኒንግ ሲባል የለመድ ነው፣ ከትራዲሽናል ለርኒንግ ወጣ ያለ ነው። እሱም ምንድን ነው? አንደኛው ለተማሪውም ለአስተማሪውም ባለበት ሆኖ ኮርሱን ኮንዳክት እንዲያደርግ ያደርገዋል። ተማሪውም ባለበት ምንም ትራንስፖርት ኮስት ሳያደርግ፣ የተለያዩ የሚያስፈልጉ ወጪዎችን ሳያደርግ በቤቱ ሆኖ ባለው ኢንፍራስትራክቸር መጠቀም ይችላል። መምህሩም የትራንስፖርቶቹም የተለያዩ የክላስሩም ወጪዎች ሳይወጡ እዛው ሆኖ ኮንዳክት ለማድረግ ስለሚረዳ በጣም ጥሩ ፕላትፎርም ነው ብዬ ነው ማስበው። ኢንቴሊጀንስ ተማሪዎቻቸው በሚናገሩት የዲጂታል ቋንቋ መስማትና መናገር ካልቻሉ በመካከላቸው ያለው ግንኙነት ይቋረጣል። ስለዚህ መምህራኑም ራሳቸውን ተማሪዎች ሆነዋል፤ የማስተማር ጥበባቸውን ከዘመኑ ጋር እያዋሃዱ ነው። ዴታ አናሊሲስ ፕሮሰስ ስ ፕሮሰስ ሜቢ ፎከስ ኦን ኮርሶቹን እንደ አዲስ መምህር እንደ መሆን አይነት ነገር ነው ያገኘዋቸው። ምክንያቱም አሁን የኦንላይን ለርኒንግ እና የኦንላይን ትምህርት እና በክፍል ውስጥ በምናስተምረው ትምህርት ላይ በመካከል የተለያዩ ክፍተቶች አሉ፣ ልዩነቶች አሉት። ስለዚህ እነዛን ልዩነቶች ኦንላይን ላይ ለማስተማር የሚያስፈልገውን ቅድመ ሁኔታ እነዚህን ትሬኒንጎች መውሰድ ወሳኙና አስፈላጊው ነገር ነው እና እነሱን ስወስድ ኦንላይን ላይ በምን መልኩ ላስተምር እንደምችል የኦንላይኑ ትምህርቶች በራሳቸው አቀራረባቸው፣ ይዘታቸው በአጠቃላይ እኔም ነገ የኔን ኮርስ በማስተምርበት ሰዓት ምን ምን ነገሮች ነው ለተማሪዎች የማቀርበው በምን መልኩ ነው የኔን ትምህርት ተማሪዎች ጋር የሚደርስበት ሁኔታ የሚለውን ለመለየት አስችሎኛል የኦንላይን ትሬኒንግ መውሰዴ ማለት ነው ኢትዮጵያ ዲጂታል ኢትዮጵያ 2025 የተሰኘ ስትራቴጂ ቀርጻ በመተግበር ላይ ስትሆን የዚሁ ስትራቴጂ ቀጣይ የሆነው ዲጂታል 2030 ስትራቴጂ በእውቀት ላይ የተመሰረተ ኢኮኖሚ ለመገንባትና የዜጎችን ህይወት ለማሻሻል የሚያስችል የዲጂታል ቴክኖሎጂ ድሎችን ለመጠቀም ያለመ ነው። የዲጂታል ኢትዮጵያ 2025 ስትራቴጂ ዋና ትኩረት በግብርና፣ ቱሪዝም ማኒፋክቸሪንግና ኢንፎርሜሽን ቴክኖሎጂ ላይ ቢሆንም የትምህርት ዘርፉ የዲጂታል ስነምህዳሩን ለመገንባትና ና በሁሉም ዘርፎች የሰለጠነ የሰው ኃይል ለማፍራት ወሳኝ እንደሆነ ይታመናል። አሁን ወደ ዲጂታል ወርልድ እየመጣን ነው። የመንግስትም ስትራቴጂ ነው። ስዲጂዎቹም አንዱ ነው። ስለዚህ ዲጂታላይዜሽን ስና ይሄ ትሬኒንግ መውሰዳችን አንደኛ ከነበረን ከዛ ከትራዲሽናል ነገር ወደዚህ ስንመጣ ቴክኖሎጂ ይቀየራል፣ ምን አይነት ቴክኖሎጂ ያስፈልጋል የሚለው የተለያዩ ቴክኖሎጂዎችን ተምረናል። ሁለተኛ ደግሞ ምንድን ነው ስትራቴጂዎች አሉ፣ የኢንስትራክሽናል ዲዛይን ኢ ኮንቴንት ሲዘጋጅ እኛ በተለምዶ የተለያዩ መጽሐፎችን ልንጠቀም እንችላለን። የተለያዩ ግን የምንጠቀማቸው በራሳችን ኮምፒውተር ላይ ስለሆነ ይሄኛው ደግሞ ይፖሰታል ኦንላይን ሲሆን የተለያዩ የኮፒራይት ኢሽዎች አሉ። ስለዚህ እነሱን እንዴት ሀንድል አድርገን እንይዛለን? እንዴት ኢንክሉሲቭ የሆነ ኮንቴንት ክሬት ማድረግ ይቻላል? ዲጂታል ኤዲኩሽን ዋናው ነገሩ ኢስ ኢንክሉሲቭ ኢንክሉሲቭ ዲዛይን የሚለውን ወደ ኢንክሉሲቭ ኤዱኬሽን ይመጣል ብዬ አስባለሁ። የሚያመጣን ስትራቴጂ ነው ሌላኛው። በመሆኑም ስትራቴጂው የትምህርት አሰጣጥንና ተደራሽነትን ለመሻሻል የሚያስችሉ የተለያዩ የዲጂታል ቴክኖሎጂ ተግባራትን ያካተተ ሲሆን በዚህም ማዕቀፍ ውስጥ በርካታ ስራዎች እየተከናወኑ ይገኛሉ። ሪሊ አሁን ላይ ቀጣሪዎች ምንድን ነው የሚፈልጉት? እኛስ እንደ ሀገር ቴክኖሎጂ ልማት ላይ የት ነው መድረስ ያለብን? ቴክኖሎጂ የስራ ፈጠራ መስክ አይሆንም ወይ ብለን አይ ቲንክ እንደ ሀገርም መጠየቅ ያለብን ይመስለኛል። ከዚህ አንጻር ተማሪዎች በቴክኖሎጂ የተደገፈ የተግባር ትምህርት እየተማሩ በሄዱ ቁጥር ክህሎታቸውን ያሳድጋሉ። በተለይ በአይሲቲ ሴክተር የጠነከረ ክህሎት እንዲኖራቸው ይፈልጋል። ይሄ ደግሞ በ21ኛው ሴንቸሪ አስፈላጊ አንዱ የስኪል መስክ ነው ብለን መውሰድ እንችላለን። ቴክኖሎጂ መማርና መጠቀም የተለያየ ነው። ስለዚህ ወደዚህ ስንገባ መጠቀሙን እንጀምራለን። ከዚህ በፊት በእኛ ሶሳይቲ ላይ የተለያዩ ትሬኒንግ የኮምፒውተር ትሬኒንግም የተለያዩ ነገሮች ሊሰጡ ይችላሉ። አፕሊኬሽኑ ግን የለንም ግን ይሄ ስትራቴጂ ሲመጣ ግዴታ ይሆንብን እና ሰዎች ቴክኖሎጂ መጠቀም እንዲጀምሩ ባለን ቴክኖሎጂ የተለያዩ ጥሩ እውቀቶችን እንድናገኝ የሚረዳ ስትራቴጂ ነው ይሄኛው የኢለርኒንግ ኦር ዲጂታላይዜሽን የሚባለው ነገር። ስለዚህ ግዴታችን ይሆን እና እኛንም የተሻለ ሰዎች ያደረግናል ማለት ነው። በሱ በሱ እተማመናሉ። አሁን ስማርት ሲቲ ጋር ስትመጪ ኤቭሪቲንግ ስማርት ሲሆን እያንዳንዱ ሰው ግዴታው ነው የሚሆነው። ናዳይስ ኤቭሪዋን ስማርትፎን፣ ግን ስማርትፎኑ ላይ ምንድነው የሚጠቀመው? አሁን ተማሪዎች ጋር ብትመጪ ዩኒቨርሲቲ ሲገባ ሁሉም ስማርትፎን አለው፣ ግን ስማርትፎኑን ለምንድነው የሚጠቀም? ይህን ስማርትፎን የሚጠቀምበትን እንትን መቀየር አለብን እኛ። ወደ እውቀት የተለያዩ ትምህርቶችን በሱ በልቅ ማግኘት፣ ኦንላይን ኤዱኬሽን ሲኖር ግዴታ ስልኩን ተጠቅሞ አንድ ተማሪ የተለያዩ ኮርሶችን ኦንላይን መውሰድ ይጀምራል። ስለዚህ በዛው እውቀቱን ያሳድጋል። መምህሩም እንደዛ ስለዚህ ይሄ ዲጂታላይዜሽን የሚባለው ነገር ከግዴታ ነው ማለት፣ ለሰው ለአንድ ሰው ከአሁኑ ስትራቴጂ ጋር ለመሄድ ግዴታ የሚያስፈልግ ነገር ስለሆነ እኛ ዩኒቨርሲቲ ላይ እየተጠቀምን ያለን ነገር ነው። በቴክኖሎጂ መሳሪያዎች በልበ ሙሉነት የሚጠቀም መረጃን የሚተነትንና ሀሳቡን በላቀ ደረጃ የሚያቀርብ ተማሪ። በሌላ በኩል ትምህርትን ከክፍል ግድግዳዎች አውጥቶ በዓለም አቀፍ ደረጃ ተደራሽ የሚያደርግ በፈጠራ የሚያስተምር መምህር። ይህ የኦንላይን ፕሮግራም በተማሪና በአስተማሪ መካከል ብቻ ሳይሆን በባህላዊና በዘመናዊ ትምህርት መካከል ያለውን ሰፊ ልዩነት እያጠበበ ያለ ድልድይ ነው። ይህ ድልድይ ለጠንካራና ለወደፊቱ ተግዳሮቶች የማይበገር የትምህርት ስርዓት መሰረት እየጣለ ነው። ሐዋሳ ዩኒቨርሲቲ የጠመኔና የጥቁር ሰሌዳ ቢዮት በኮድ እየተተካ ነው። በዚህም በዲጂታል ኢትዮጵያ ዝግጁ የሆነ ትውልድ እየተገነባ ነው። እዚህ የሚዘራው የቴክኖሎጂ ዘር ነገ በምርምር በፈጠራ በኢንዱስትሪና በአመራርነት ለሀገር የሚተርፍ ትውልድ ይፈጠራል።